መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምላችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና መጃ ተስፋ አድርጋችሁ በዚህ ቦታ እንድትሰበስቡ እግዚአብሔር የፈቀደላችሁ የእግዚአብሔር ቤተሰቦች ምዕመናን እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ሰው፣ እንጨርሳለን፣ ሰዓቱ እየሄደ ነው። ለማንኛውም እንዴት አመሻችሁ? በየጊዜው በየቦታው በየምክንያቱ የመከረን ያስተማረን ራሱ ምስጢርና ጥበብ የሆነ የምስጢርና የጥበብ ባለቤት የነበረ ያለ የሚኖር አባታችንም አምላካችንም እግዚአብሔር ክብርና ምስጋና ይግቦ ክብርና ምስጋና ይግቦ ሰዓቱን ለመጠቀም ያህል እጥር ምጥን ሰብሰብ ባድርጌ ጥቂት ነገር እናገራለሁ የእናንተ ጆሮ ይክፈል የእኛን አንደበት ይፍታ በመላ በግምት የግለሰባችን እንዳናፈስባችሁ ጆሯችሁን ይጠብቅላችሁ አንደበታችንንም ይቆጣጠር እግዚአብሔር

በነገራችን ላይ መምህር ምስክር ሙሌሎቻችሁ እንደምታውቁት አሁን ያለነው አብይ ጾም ውስጥ ነው አይደለም። በአብይ ጾም በስርዓተ ቤተ ክርስቲያናችን እልልታና ጭብጨባ ይፈቀዳል እና በዚህ መሰረት ነው እያጨበጨባጫቸው ያላችሁት። ብዙ ተቃውሞ ትንል ግን ባታጨበጭቡ እንዳሁ አጨብጨበን አጨብጭበን የመጣውን አይታችሁታል። እስኪ ደግሞ እጃችን ሰብሰብ ብናደርግና እንየው እስኪ ደግሞ እንደው እግዚአብሔርንም እንየው አይደለም። ስለዚህ በስርዓተ ክርስቲያን ጭብጨባ ብዙ አይፈቀድም። ደህና መሻችሁ፣ የትምህርቱን ረስ በሩት። እስኪ አቤት የማን ይህ ቃል ሰምታችሁ ታውቃላችሁ? የት ምን ውስጥ ነው ያለው? አባታችን ሆይ ውስጥ ነው ያለ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ካለ በኋላ መንግስትህ ትምጣ። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስርዓት እና መመሪያ መሰረት ታላቁ፣ ሊቃችን፣ ቅዱሳችን፣ ክብራችን፣ ዘውዳችን ቅዱስ ያሬድ የቤተ ክርስቲያኒቱ አገልግሎት መልክና ልክ እንዲኖረው፣ ደርዝ እንዲኖረው፣ ልክ እንዲኖረው፣ ከመስመር እንዳይወጣ፣ ጊዜውን፣ ቦታውን፣ ሁኔታውን ያመጣጠነ እንዲሆን የአየር ንብረቱን ሳይቀር፣ በእውነት በጣም የሚገርመው የቅዱስ ያሬድ ምስጋና የኢትዮጵያውያንን ጠባይ፣ የአየር ጠባዩን ጭምር ለክረምቱ፣ ለበጋው፣ ለፋሲካው፣ ለትንሣኤው፣ ለስቅለቱ፣ ለጥምቀቱ ሦስት መቶ ስልሳ አምስት ቀን በሙሉ ለሦስት መቶ ስልሳ አምስቱ ቀን የሚመጥን ምስጋና አዘጋጅቷል ነት ቅዱስ ያሬድ ለኢትዮጵያ ቤተክርስቲያን የሰጠ እግዚአብሔር ክብርና ምስጋና ይግባ እና ቅዱስ ያሬድ በሰራው መሰረት የላንየላ ሊቃውንት በሰሩ ስርዓት መሰረት ይሄ ሳምንት ከትናንትና እሁድ ጀምሮ እስከሚቀጥለው ቅዳሜ ከሰአት ድረስ ደብረዘይት ይባላል። ማን ይባላል? ደብረዘይት ይባላል። ደብረዘይት ይባላል። እና ምንድን ነው ቅዱስ ያሌን ኦርቶዶክሳዊ የተዋሕዶ ቤተክርስቲያን ይህንን ቀን ቀን ሰታ እንዲከበር እንዲታሰብ፣ እንዲሰበክበት፣ እንዲዘመርበት፣ እንዲቀደስበት ያደረገችው ለምንድን ነው ሲባል ባለቤቱን መነሻ በማድረግ ነው። እግዚአብሔር ይመጣ መቶ ነበረ ተሰቅሎ ሙቶ ተነስቶ አድርጓል ዛሬ በክብር ነው ያለው። እኔ በቀደም አንድ ሚዲያ ላይ እየተናገርኩ ነበረ። እዛ ላይ ያልኩትን አንድ ጥቅስ አብረን እንበለው እስቲ። የነበረው መጣ የመጣው አረገ ያረገው ይመጣል። የነበረው ምን ሆነ? የነበረው ምን ሆነን? የመጣው ምን ሆነን? አቤት! ያረገውስ? አቤት! ይመጣል። ይሄ የኦርቶዶክሳዊ ተዋህዶ ቤተክርስቲያን የምስጋናዋ የትምህርቷ ውሃ ንክና መሰረት ነው። የሰው ልጅ ሕይወት በክርስቶስ መምጣና በይመጣል መካከል የተንጠለጠለ ነው ብለናል። እዛ ላይ ትሰሙታላችሁ። ቤታችሁ ውጭ ላችሁ ብታዳምጡት በእውነቱ ነገረ ስጋዌን ያስተማርንበት ስለሆነ በጣም ይጠቅማቸዋል ብዬ አስባለሁ። እንደምታውቁት ክርስቶስ መጥቷል፣ እንደገና ይመጣል። በልደቱና በመምጣቱ መካከል ያለው ትናንትና ዛሬ ነገ ትማንም የወን ጌሰ ትናንትና ዘመነ ኦሪት ነው። ዛሬ ዘመነ አዲስ ነው። ነገ ነገረን ጻት ነው፣ ዘመነ ጻፍ ነው፣ ከደም በኋላ ያለው ማለት ነው። ስለዚህ ኢየሱስ ክርስቶስ እመጣለሁ ብሏል፣ መጥቶ ነበረ እመጣለሁ ብሏል። ሲመጣ ሁለት ነገሮች ዝግጅት እንናደርግ አዟል ባለቤቱ። አንደኛው ምልክቶችን በትክክል እንዲንረዳለን እንዲናነብለን። ደህና ዋላችሁ። ምልክቶቹ እንድንረዳ ሁለተኛ፣ ምልክቶቹ ከገቡን በኋላ ምን እናድርግ ነው የሚለው ደግሞ ተዘጋጁ ብሏል። ይህ ሀሳብ በማቴዎስ ወንጌል ምዕራፍ 24 ከቁጥር አንድ የማቴዎስ ወንጌል ምዕራፍ 25 ሙሉውን ሁለት ምዕራፍ በሙሉ የተሰጠ ትምህርት ነው። ክርስቶስ እመጣለሁ ብሏል። ከመምጣቴ በፊት ግን ምልክቶች ይከሰታሉ ብሏል። ፀሐፊዎች ፀሐፊዎች ይህንን በሶስት ከፍለው ተናግረውታል። ፖለቲካዊ ሃይማኖታዊና ኢኮኖሚያዊ ችግሮች ይፈጠራሉ። እኔ ከመምጣቴ በፊት ፖለቲካዊ ማለት ህዝብ በህዝብ ላይ ይነሳል፣ መንግስታት በመንግስታት ላይ ይነሳሉ። ከባድ ከባድ ጦርነት ይሆናል፣ እልቂት ይሆናል፣ ፍጅት ይሆናል። ሁለተኛ ሃይማኖታዊ ችግር፣ እኔ ክርስቶስ ነኝ እያለ ይመጣል። ሀሳዊ መሲት ሀሳዊ ክርስቶስ ሀሳዊ ሀሳዊ ያነ ነቢያት ይመጣሉ ሐሰተኛ መሲ ይመጣል። ምናልባት አንዳንድ ሰው ሰማለሁ ብዙ ሐሰተኛ ነቢያት ዛሬ መጥተዋል። የዛሬዎቹ ሐሰተኛ ነቢያት ዘይት እየጨመሩ ቅባት እየጨመሩ ጨው እየሸጡ እንዲሁም ያጭበረብራሉ። እነዚህ ጥቃቅንና አነስተኛ ናቸው። ክርስቶስ ይመጣል ከሚመጣው አንጻር እ እዚህ ግባ የሚባሉ እንደው እኛ ላልተን ነው እንጂ ምልክታችን የሚማረካለን ኋላ የሚመጣው እኔ ክርስቶስ ብሎ የሚመጣው ሐሰተኛ ግን ፀሐይን በእጁ የሚጨብጥ እየሰማችሁ ነው። ፀሐይን በእጁ ጨብጦ የሚያሳይ የአሁኖቱ ባፀ አንኮር አይጨብጡም። ታውቋቸዋላችሁ። እውነቱን ለመናገር እንዴት አድርገው እንደምታለሉ ሰዎቹ ሰዎች ያሳዝሙኛል። በጣም ነው የሚገርመው። የወረደ የዘቀጠ እንዲያው ይጸለይለት የሚገባ ሲገባ እጸልይላችኋለሁ የሚል እስኮን ይጸለይለት ነበር የሚገባው እጸለይላችኋለሁ የሚል ሀሞቱ የፈሰሰ ወኔ የከዳው ይሁንታ ቢስ የሰብናን መለኪያ የኢትዮጵያዊነትን ወሰን ክብር ያለፈ የዘን ቀጠስራ ነው የሚሰራው። ኋላ ክርስቶስ ይመጣል ያለው ግን እንዲህ ቀላል እንዳይመስላችሁ ድንቅ ድንቅ ታምራት የሚያደርግ እንደውም ባለቤቱ ወሶ በኢሃጥራ እና እነዛ ቀኖች ስለተመረጡ ሲባል ስለተመረጡ ሲባል ቀኖቹ በያጡ ኖሮ ሁሉም ሰው በሳተ ነበር። ተ ያ የሃይማኖት ችግር ይፈጣል። ዛሬ ፍጭቶች አሉ ግጭቶች ከየቦታው እንሰማለን። ምክንያቱም እዚህ ሀገር ላይ ኢኮኖሚያዊ ችግር አለ። ኢኮኖሚያዊ ችግሩን ለማምለጫ ሰዎች ምንም ነገር ለማድረግ አይመለሱም። የሰው ልጅ ገበያው ከደራለት ማንንም ይሸጥ እንደሚችል ፈጣሪውን ሰላሳ በመሸጥ አሳያል። ገበያ ከደረ የማይሸጥ ይቸመቸማል። እግዚአብሔር ራሱ እንደበግ የበጓ የበጓጋ እንኳን ከበጓ ከበግ ማንሶ በሰላሳ ተሽጧል ስለዚህ ዓለም የማይሰራ ግፍ፣ የማይሰራ ወንጀል፣ የማይሰራ ክፋት እንደሌለ እግዚአብሔር የሰው ልጅ ፈጣሪውን በመሸጥ በመስቀል በመግደል አረጋግጦ ስለዚህ ከፖለቲካዊ ችግር ቀጥሎ ሃይማኖታዊ ችግር ይፈጠራል። ሶስተኛው ኢኮኖሚያዊ ችግር ይፈጠራል። ምናልባት አሁን ያሉት ምልክቶች ጦርነቶች ይሰማሉ በየቦታው የሃይማኖት ጉዳዮች ይሰማሉ በየቦታው የኑሮ የምጣኔ ሀብቱ ችግር ይሰማል በየቦታው ያን ጊዜ ክርስቶስ ሲመጣል የሚሰማው ይህ አይደለም ይህ የምኖረ ተክርቶት የምጥ ጣር መጀመሪያ ነው ይሄ ለታላቁ መከራ ይሄ ዋዜማ ቅምሻ እፍታው ስለዚህ እነዚህ ሶስት ምልክቶች ይከሰታሉ እነዚህ ሲከሰቱ፣ ምልክቶቹን እንዴት ነው የምንረዳቸው? ነው ትልቁ ነጥብ። ክርስቶስ ይምጣ አይምጣ? ጮክ ብላችሁ ንገ ይምጣ አይምጣ? ይምጣ አይምጣ? እሺ ሞት ይምጣ አይምጣ? እስከ አንድ ጥቅስ አብረን እንበልና ቀጥሎ ያለውን ላስረዳችሁ ልሄድ። በሉ ከክርስቶስ ጋር ልኖር እናፍቃለሁ። ወደ የት መሄድ? ከማን ጋር ለመኖር ምን አደርጋለሁ? እናፍቃለሁ። ቅዱስ ጳውሎስ ነው የሚለው በጣም በቀላል ቋንቋ ተርጉሞ ካላችሁኝ ይሄ ቅዱስ ጳውሎስ ምን እያለን ነው? መሞት እናፍቀኛል እያለ ሞት ናፍቋቸውን መሞት ትፈልጋላችሁ? አንፈልግም። ማምሻ እድሜ ነው። አንጀቱ ታጥፎ፣ አጥጡ ገጦ፣ ደሞ ተመጦ፣ ቆዳው ደርቆ፣ ስጋው አርቆ፣ አድጋ ላይ ተጣብቆ፣ ማምሻ እድሜ ነው። በግድ በግድ መንጭቆ ሞት የሚወስድ ታውቃላችሁ። በየቆ በየጠሩ ተንከራተን ገንዘብ ያላቸው በአውሮፓ፣ በአሜሪካ በሰለጠነው አለ እኛ ደወቱ ደግሞ በሶና ቆሎ ተሸክመን በየጸሩ ተንከራተን ተንከራተን መንጭቆ ሞት የሚወስድ ታውቃላችሁ። ማንም እሺ በእጄ ውሎ መሞት የሚፈልግ ሰው የለም። እውነቱን ለመናገር ግን ሐዋርያ ቅዱስ ጳውሎስ ምን አለ? ይሄ ከማን ጋር ልኖር ምን አደርጋለሁ ሞቴ ናፍቆኛል። እኛ እኮ ክርስትና ቢገባን እኮ ሰው እናቱ ሲሞትበት እኮ እንኳን ደስ ያለ እናቱ ሞተችል ነበር መባል ያለበትም። እንኳን ደስ ያለ አባቱ ሞተልን፣ እንኳን ደስ ያለ ወንድምሽ ሞተልሽ። ሰው በደስታ ልጁን አሜሪካ ልቁ ወደ መንግስተ ስናት እያለቀሰ ከላከ አሜሪካ ገብቶ መንግስተ ስናት አልገባችሁ ማለት ነው። አሜሪካ ሲሄድ ቦሌ በእንባ እየተሸኘ በደስታ ስጦታ ተሰጥቶ አበባ ተሰጥቶ፣ ቦሌ ላይ የሚፈሰው እንባ እኮ ከሄደ በኋላ ይረሳኛል ወይ ነው እንጂ ፍቅር እኮ አይደል። ይሄ ሰውዬ እንባ የትዝ እያለው እንደው ዶላር ልክ ይሆን እንጂ በሰላም ግባ ብለን ሸኝተን የምን መነፋረቅ ነው? ይረሳኛል ወይ እኮ ነው አይደል? ሰው በደስታ አሜሪካ ወንድሞን የላከ ሰው እንዴት ወደ ክርስቶስ በተስፋ መቆረጥ ይሸኛል?

ክርስቶስ ሙቶ የተነሳው እናንተ ትነሳላችሁ ብለን እያስተማርናችሁ መንግስት ትጣያን የጸለይ ሀገራችን በሰማይ ነው ብለን የጸለይ አባታችን በሰማይ የምትኖር ብለን የጸለይ ተስፋ እየጠበቅን ዘመን ሲሞትብን ግን ፊት እንነጫለን፣ ጸጉን እንላጫለን፣ ያዙ ይልቀቁ፣ አብራችሁ ቅበሮኝ እንላለን እና ከነኛ ከነ ከነ ሃይማኖት ውጪ ያሉ ሰዎች በእውነት እነዚህ ሰዎች ኋላ እንነሳለን ብለው ያምናሉ እንዴ? አያያዛቸው አይመስልም። ዮሐንስ አቦን አፈርኳል በእናንተ ጠግቧል። ስለዚህ የማል መንግስት ይምጣል። የእግዚአብሔር መንግስት በየት በኩል ነው የሚመጣው? በሞት በኩል ነው የሚመጣው። ምልክቶቹ ቅድም እንደነገርኳችሁ ጦርነቱ፣ ረሃቡ፣ መከራው ሲደራረብ ይሄ የምን ምልክት ነው? የማል መምጣት ምልክት ነው። የክርስቶስ መምጣት ምልክት ነው። ስለዚህ እናንተ ከመሸበር ከመደንገጥ፣ ከመመገድ፣ ከመታወቅ፣ ተስፋ ከመቁረጥ ይልቅ ምልክቶቹን እያያችሁ ተዘጋጅታችሁ ጠብቁኛለና ምዕራፍ 24 ከሰላሳ ስድስት በኋላ ምዕራፍ 25 ሙሉውን፣ ክርስቶስ ሂደቱን ተናግሮ አንደኛ ምልክቶቹን ተናገረ፣ ሁለተኛ ምልክቶቹን የሚያዩ ክርስቲያኖች ምን ማድረግ አለባቸው የሚለው ተናገረ። እንግዲህ እናንተ ያቅድም የተናገራቸው ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ችግሮች ሲፈጠሩ ክርስቲያኖች ምን መሆን ያለባቸው ድለዋን ክሙ ንበሩ ተዘጋጅታችሁ ጠብቋልና አለና ማቴዎስ 25 ከቁጥር 1 እስከ 14 ላይ ክርስቶስ ተናገረ። መንግስተ ሰማያት መንግስተ ሰማያት ሰማያት አስር መብራታቸውን ይዘው ሙሽራቸውን ሊቀበሉ ይወጡ አስር ደናግልን ትመስላለች። መጽሐፍ ቅዱስ ቆነጃጅት ትብሯቸዋል ያ የዱዙ ደናግል ነው የሚለው ቆንጆ ማለት በመጽሐፍ ቅዱስ ቋንቋ አይባ ጥርሷ አፍንጫ ማለት አለ ከመቴ ጋር አይገናኝ። ቆንጆ ማለት በመጽሐፍ ቅዱስ ቋንቋ በክብረ ንጽህና ያለች በድንግልና ያለች ወንደማታውቅ ታውቀማል። ጎበዝ ማለትም እንዲሁ ነው። አንድ ሰው ጎበዝ ነው ከተባለ ሴት የሚያው ቆንጆ ናት ከተባለች ደግሞ በድንግልና ያለች ማለት ለዚህ ነው መጽሐፍ ቅዱስ የቁንጅና ባለሽን የቁንጅና ባለ ማለት ነው የህግ ባል ማለት ነው የድንግልና ባል ማለት ነው ስለዚህ እነ ሴቶች አስር ናቸው ደናግል ናቸው የት ሄዱ ሙሽራ ለመቀበል ሙሽራውን ለመቀበል ሲሄዱ ሰርግ ቤት ከሄዱ በኋላ ሙሽራው ዘገየ ሙሽራው ከመዘግየቱ የተነሳ ሌሊቱን ሙሉ እሱ ጋር ስለምናሳልፍ እስኪመጣ ድረስ ትንሽ እንቅልፍ ነው ሰትን ምንድን ናፕ ነው የምትሉት እናንተ? ናፕ ገደም ብላይ ሙሽራውን እንጠብቅ፣ በኋላ ትንሽ ድካም እንዲቀልስን ብለው ገደም ገደም አሉ። ስንት ናቸው ሴቶቹ? ጮክ ብላችሁ ነገር ነው። ምንድን ናቸው? ቆነጃጅት። ምንድን ነው ብያለው? ደህና። የት ነው የሄዱት? አቤት። ሙሽራው ሙሽራው ምን ሆነ? ዘገየ። ስለ ዘገየ ትንሽ እንተኛ ብለው ተኝ። ሙሽራው መጣና ጥሩ ጋር ተነፈ ልክ ግር ግር ሲፈጠር ሸብር ረቡ ሲበዛ የተኙት አስሩ ሁሉ ብንና ነቁ። ወዲያው ልብሳቸውን አስተካከሉና አስሩ ሁሉ ነቁ ከእንቅልፋቸው። ነገር ግን ሙሽራውን ለመቀበል የሚያስፈልግ ሁለት ነገር ነበረ፣ ፈትንና ዘይት። ወይም በጣም እናቅለው ከተባለ እናንተ በምታውቁት ቋንቋ ክርና ጋዝ ማለት ነው። ለናዋላችሁ ክርና ጋዝ ማለት ነው። አንድ ኩራዝ ታውቃላችሁ? በደንብ ያዙት። የመብራቱ ዋጋ እየጨመረ ነው። ሞኝ እንዳትሆኑ የእግር መንገድ ተለማመድ። ነዳጅ እየጨመረ ነው፣ ከምትነድ እግርን አስለምደው። የኖርንበት ነው፣ እግዚአብሔር ይመስገን። ፈረንጆቹ ይሰቃዩ፣ ምቾች ያንገራታቸው እንጂ እኛ በእግራችን ለምድ ችግር የለብንም። እና አንድ ኩራዝ እንዲበራ ምን ምን ያስፈልገዋል? አቤት አቤት። ጋዝ ብቻውን ይነዳል? ክር ብቻውን ይነዳል? ስለዚህ ምን ያስፈልጋል? ክርና ጋዝ ያስፈልጋል። ልክ አስ ከአስሩ አምስቱ ሁለቱን ይዘዋል። ክሩን ክሩንና ጋዙን ማለት ነው። ወደ ሙሽራው ሲመጣ መብራታቸውን ለኮሱና ሙሽራቸውን እልል እያሉ አጅበው ተቀበሉ። አምስቱ ደግሞ ክር ብቻ ነው የያዙት። ብንን ሲል ውስጥ ትዝ ሲላቸው ቅር ጋዛ ያዙ። እባካችሁ፣ ሀባነ ቅባ እንቅብክን፣ እባካችሁ ከጋዛችሁ ከዘይታችሁ ትንሽ ስጡ ተጫዋቹ እነዛ እያክል ለእናንተና ለእኛ አይበቃም። ለእኛ ብቻ ለዚህ ምሽት መጠን እንያዘው፣ ውራ ወተሳየጠ ሂዱና ጋዝ ገዝታችሁ ሁዋሏቸው። ከዛ በኋላ እነዛ ዝርክርክ ሴቶች አምስቱ በየሰፈሩ እዚህ ሰፈር ሱጣን ዛ ጋዝ አለ የለም፣ ጋዝ አለ የለም ክራቸውን አንጠልጥለው ሲመለሱ ልባሞቹ ክርና ጋዛቸውን ለቁሰው ሙሽራቸውን አጅበው እልል እያሉ ገብተው በሩ ተዘግቶ ጭር ብሎ፣ በሩ በሩ ጭር ብሎ ባዶ ሆኗል። ከዛ በኋላ እባክ ብሎ አንኳኩ። ሴቶቹ አርዋነ አርዋነ፣ እባክ ክፈትልን፣ አስገባና አማን እብለክን እያምረክን እያምረክን እስመስንክን ተያ ምስሌ እንደኔ ተታችሁ መጠበቅ ተዘጋጅታችሁ መጠበቅ አልቻላችሁም፣ አልቻላችሁምና እውነቱን ነተናችኋለሁ አላውቃችሁም አላቸው። ከዚህ ሰውረን እግዚአብሔር ጋዙን ከክሩ ጋር ያዋሃድልን እግዚአብሔር። ሴቶቹ ስንት ናቸው አልኩኝ? የት ሄዱ? ሙሽራው ምን ሆነ? ሙሽራው ምን ሆነ? ስለ ዘገየ ተኙ። ሙሽራው ሲመጣ አቤት ስንቱ ስንቱ አስሩ ከዛ በኋላ ልዩነቱ የተጀመረው የት ላይ ነው ከዚህ በኋላ ነው ሙሽናውን ለመቀበል በመውጣት ይለያያሉ። አቤት ሙሽናው የዘገየው ላስሩም እኩል ነው አይደለም የተኙት እኩል ነው አይደለም የነቁት እኩል ነው አይደለም እኩል ነው ልዩነቱ የት ጋ ተጀመረ መብራት ሲያበሩ እነዛ ክሬና ጋዜላቸውም እነዚህ ክራላቸው ይሄ ታላቁ ዮሐንስ አፈ ወርቅ በግብረ ሕማማት ላይ በጻፈው በለተረው በሚነበበው ላይ በእንተ አስሩ ደናግል ስራስሩ ደናግል ብሎ በተረጎመው ላይ እነዚህ ሴቶች አስሩ ደናግል ነበሩ። ንጽህናቸውን ጠብቀው ድንግልናቸውን ጠብቀው ተጠብቀው ከወንድ ርቀው በንጽህና ይሮሩ ነበሩ። ነገር ግን ድንግልና ብቻውን አያድንም። ወፍ በአንድ ክንፉ መበር እንደማይቻለው ሁሉ በመንፈሳዊ ህይወትም በአንድ ነገር መብረር አይቻልም፣ መንጠቅ አይቻልም፣ መጽደቅ አይቻልም ማለት እነዚህ ሙሽራውን ለመቀበል ወጡ። ሙሽራ የተባለው ክርስቶስ ነው። መራዊ ያለ ቤተ ክርስቲያን የቤተሰብ ሙሽራዋ መስቀል ላይ የተሞሸረ በችንካር በጅራፍ የተሞሸረ በሃሞት በቆምጣጤ የተሞሸረ በጥፊ የተሞሸረ በህይወት በሞት የተሞሸረ ለእኛ ሲል መስቀል ላይ የተሞሸረው የተዋህዶ ሙሽራ የድንግል ማርያም ሙሽራ የኔና የእናንተ ሙሽራ የዓለም ሙሽራ፣ ውበቱ የእኛ ቁስል፣ ረሃቡ የእኛ ረሃብ፣ ጥጋቡ እሱ ሲጥስ ጠፎ ተረሞ ያጠገበን፣ ተጠምቶ ያረካን፣ ተራምቶ ያለበሰን፣ መራራ ጠጥቶ ጣፋጭ ጠጣን፣ በጨለማ ቤት ታስሮ ከጨለማ የፈታን በቦታ ሕይወት ያነገሰ በመቃብር ላይ ትንሳኤን ያወጀ የጥሩ ግድግዳ የናደ የለያየን መጋረጃ የቀደደ እንባችን ያበሰ ቁስላችን የፈወሰ ጥያቄያችን የመለሰ ወደ ወጣንበት የመለሰን ሙሽራችን ማን ነው? ክርስቶስ ነው። ይሄ ሙሽራ ይመጣል ብለናል አይደለም። መላእክት ለሐዋርያት ነገሯቸዋል። በሐዋርያት ስለ መራፋን ቁጥር ስምንት ላይ ስትመለከቱ ክርስቶስ ሲያርግ ሐዋርያት እንዲህ አንዳጠው ክርስቶስ ደመና ደመናውን ሲያዩ መላእክት መጠው ምን አሏቸው? እናንተ የገሊላ ሰዎች ምን ምን ምንታያላችሁ? እንዲህ ሲያርግ እንዳያችሁን መልሶ ይመጣል አለ። ይመጣል የእኛ ጌታ። ከጨለማው ይገናግለናል፣ ከግፉ ይገናግለናል፣ ከጥራው ይገናግለናል፣ ከረሃቡ ከጥሙ ከበደሉ ከመገፋፋቱ ትርፍና ኪሳራው ረሃብና ሲያደስተው ውድቀቱና ትንሳኤው ሹመትና ሸረቱ በተምታታበት ዓለም ውስጥ ከዚህ ነጻ ያወጣናል እንጂ ክብርና ምስጋና። ስለዚህ እነዚ አስር ምሽኖች አምስቱ ክር ጋዝ አላቸው። ክር የተባለው ሃይማኖት ነው። ጋዝ የተባለው ምግባር ነው። ስጋው እንደቡን መቀበል ሃይማኖት ነው። ለደሃ ማብላት ክር ነው። ብዙ እዚህ ውስጥ ያላችሁ ባሎች ቤተክርስቲያን መታችሁ ትሰግዳላችሁ፣ ትጸልያላችሁ። ይሄ ክር ነው። እቤት ሚስትህን ካጣጠብካት ግን ጋዝ የለን ማለት ምን ያስቃል? አንተ ሆነን ሰርታል ማለት ነው። እዛ ጋ አንድ ሰው ስቆቆ ወንድ ነው የሳል ጋዝ ችግር አለ ማለት ነው። አንቺ እቴ ባልሽ እያንገበገብሽ እዚህ መጠሽ ተሳላሚ ነው የምት እኛ ተላታሚ ነው የምንልሽ፣ ተላተምሽ ነው የሚባለ ጋዝ የለን የጋዝ እጥረት አለ ማለት እሳፈር ሰራተኞች የምትወድሩ የሚበትል ነጋዴ እነኛ ገልጎም ይመናል። ክፋታችን ጥግ ደርሶ እኮ ለሁለት ዓመት ህፃናት የመጣውን መድኃኒት የመጠቀሚያ ጊዜውን አሳልፈው የሚሸጡ ጋዝ ያለቀባቸው ቦታ ሁለቱ አንድ ላይ መገናኘት አለ። የአይቆም ሲነግር ምግባረ ሰናይ ንውት እ ምግባር የተለየው ሃይማኖት ምንድን ነው አለ። የሞተ ነው። ጋዝ የተለየው ክር ይበራ ነው? ምላችሁ ይበራል። ሰው ያለ ሃይማኖት በዛ አይነ ሰይጣን ያምራል፣ ግን ምግባር የለውም። ና ክርስቶስ ሲመጣ በማረቆርሶ ንጀ መራፍ አንስትታላችሁ ክርስቶስ ሰይጣን ክርስቶስን ሲ አለ የህያው እግዚአብሔር ልጅ ነው ያለው እየጠላል ምስክርነት መሰራችሁ እዴ የነ ጴጥሮስ የነ ቅዱስ ጳውሎስ የሐዋርያት ምስክርነት እኮ ነው። ሰይጣን ግን ይህ ሲል ምን አለው ናውጣ ነው። ዛሬ ብዙ አጥናቂዎች ሰይጣንን እንደ ጓደኛ ሲያነጋግሩት በጣም ይገርመኛል። እንዴት ጓደኛ ነው ያለው? የት ነው ያስቃል? እንዴት ነው ያስቃል? አሁን ምን እንደው የምትፈልገው? ፖሊስ ከሌባው ጋር ውይይት ከጀመረ ነው ማለት? ሰዎች ሰይጣንን ያስለፈልፉት አይገባም። ሌባ አጭበርባሪ እሰው ቤት ነው የገባኸው? ይሄ ቤት የክርስቶስ ነው። እዚህ ቤት ሰይጣን ከገባህ እሰው ቤት የገባ ሌባ ማለት ነው። ውጣ ነው የሚባለው። አታስለፍልፉት፤ ካስለፈለፋችሁ ውሸታም ነው። ሰይጣን አባ ሐሰት፤ የዮሐንስ ወንጌል ምዕራፍ ስምንት አስረጂ ነው፤ ሰይጣንን ምን ይለዋል? አባ ሐሰት። ልጅ ከአባቱ እንዲገኝ ውሸት ከማን ነው የተገኘው? ከሰይጣን። አመፃ ወፃ ትመዛግብት ያህል ሄሮድስም ሲናገር ነቅ ውሸት ሰይጣን አዳም እና ሰይጣን አስተምሯቸው ሰይጣንስ ከራሷ መንጭቶ ውሸታን፣ አጭበርባሪ፣ አታላይ ደስታችን ለመንጠቅ ሀያ አራት ሰዓት የሚያደባ እናቃደል እኮ ጸበል ሊጠመቁ ጎረቤቶች ተጠራቶ ሄደ እኮ የታክሲ እኔልፍ በፍቅር ተቃቅፈው እንደው በሰላም ሲመለሱ አጥናቂ ጋር ደርሰው ሲመለሱ በተለያየ ታክሲ ነው የሚወጡ።

ዓለምን የፈጠረው ማነው? ስላሴ ስንት ናቸው? አንድም ሶስትም ናቸው። ምስጢረ ስጋዌ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ብለን እናምናለን። ምስጢረ ስጋዊ ያመነ የተጠመቀ ይድናል ብለን እናምናለን። ምስጢረ ጥምቀት። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለን እናምናለን። ምስጢረ ቁርባን። ክርስቶስ ሲመጣ ሙታን ይነሳሉ ብለን እናምናለን። ምስጢረ ትንሣኤ ሙታን። ይህን እናምናለን? አናምንም? ድንግል ማርያም አማላጃችን ናት? አይደለችም